የሰላም ጥሪውን የተቀበሉ ታጣቂዎችን ወደ ማህበረሰቡ በመቀላቀል ኢኮኖሚያዊ ተጠቃሚ እንዲሆኑ እየተሰራ መሆኑንም የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ገልጿል። ደስታ ካሳ ዝርዝሩን አለው። በአማራ ክልል የተከሰተው የሰላም እጦት ወደ ነበረበት የሰላም ሁኔታ እንዲመለስ ለማድረግ የመንግስትና የህዝብን የሰላም ጥሪ የተቀበሉ ታጣቂ ኃይሎች ወደ ማህበረሰቡ እየተቀላቀሉ ይገኛሉ። በተለያየ አካባቢ ሲንቀሳቀሱ የነበሩት ታጣቂ ኃይሎች በጎንደር ከተማ አስተዳደር አቀባበል ተደርጎላቸዋል። ማህበረሰቡ ሰላሙን አጥቷል ያሉት ታጣቂ ኃይሎቹ መንግስት ያቀረበው የሰላም ጥሪ ተገቢ ነው ብለዋል። አስቻለው ትእዛዝ እባላለሁ ጠራበት የነበረው የቀጠና ሲሚ ዋግንር እባላለሁ የነበርነው የቋራ ቀጠና አካባቢ ነው የነበር ነው መንግስት ባደረገው ጥሪ ገብተናል የመንግስት ላደረገለኛ አቀባበል ማስተናገድ የተደረገልን ማጠቃላይ ከማንኛውም ሴክተር መስሪያ ቤት በጣም እጅግ እናመሰግናለን ሻለቃ ቴዎድሮስ ታረቀ ይባላለሁ በምዕራብ በለሳ አራያ ወረዳ ላይ የኮሬል ምሮ ወንድ የክፍለ ጦሩ ዋና አዛዥ ነኝ ይህ መንግስት የሰላም ጥሪ ያው አሁንም በዚህ ተከታታይ ሂደቱ መጨመር ያለበት የተሻለ ነገሮች ያበረታታ ሰዎች በምን አይነት ሀገር ሊመጡ እንደሚችሉ ጥሪ የሚያዘጋጀት ነው። እስካሁንም ደግሞ አሪፍ ነው፣ እየተንቀሳቀሰ ነው እየሄደ ያለውም አሪፍ ነው። በማህበረሰቡ ውስጥ ለተፈጠረው ቀውስና የሰላም እጦት ግጭቱ የመጀመሪያው ምክንያት ነው ያሉት ታጣቂ ኃይሎቹ ማህበረሰቡን ለመካስ ዝግጁ መሆናቸውን ተናግረዋል። አቆቀም ትኩባላለሁ የነበር ነው፣ በቋራ አካባቢ ነው። ይህ የተጎዳ ህዝብ እንግዲህ ከመንግስት ጎን ሆነን በቁርጠኝነት ለማገልገል እርግጠኛ ነኝ፣ ቃል እንገባለን። የዚህ በኋላ ያለውም ቀጣይ ህይወታችን ለመስራት እዚህ ጋር የወደልነውም ሰው ካለ ይቅርታ እያለ ነገ ዝግጅትን ለመስራት በዚህ ቃል እገባለሁ። በተለይ አርሶ አደር ገበሬዎች ከምንም በላይ እንደተሰቃዩ ይህን ህዝብ ደግሞ ነፃ ወጣለሁ ብለህ ህዝብን የምታሰቃይ ከሆነ ደሞ ተገቢ ስላልሆነ ከምንም በላይ የሰላም አማራጭ አስፈላጊ ነው። የትምህርት ዘርፉ በሰላም እጦቱ ተጎድቷል ያሉት ታጣቂዎቹ ሰላም ለማምጣት በሚደረገው ጥረት በጫካ ያሉ ወንድሞቻችን የሰላሙ አካል መሆን አለባቸው ብለዋል። የትምህርት ገበታ አጠቃላይ ትልቁ ውድቀትና አደጋ ላይ ነው ያለ ማለት ይቻላል። በተለይ እንደ ክልላችን በተለያዩ ወረዳዎች ላይ ያሉ ግን አሁንም የሰላም ጥሪ አረራሩ በመቀጠል ሰላም ማስቀጠል ነው የተሻለ። በብዙ ወረዳዎች ትምህርት ቤት እንደተዘጋ ይታወቃል። ችን ሀገር የሚያስቀጥላት ትውልድ ሲማር ነው። ስለዚህ ያን ግንዛቤ ውስጥ አስገብቶ ወደ ሰላሙ ጥሪ ገብቶ ወንድሞቹም እህቶቹም ተምረው ጥሩ ደረጃ ላይ እንዲደርሱ በዚሁ ጥሪ ማስተላለፍ ፈልጋል። መንግስት ያቀረበውን የሰላም ጥሪ የተቀበሉ በርካታ ታጣቂዎች ወደ ማህበረሰቡ እየተቀላቀሉ እንደሚገኙ የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አለልኝ አለም ገልጸዋል። የመንግስትንና የሕዝቡን የሰላም ጥሪ የተቀበሉ ታጣቂ ኃይሎችን በኢኮኖሚ ለመደገፍ መንግስት እየሰራ መሆኑንም ኃላፊው አስረድተዋል። መንግስት ያቀረበውን የሰላም ጥሪ የተቀበሉ በርካታ ታጣቂዎች ወደ ማህበረሰቡ እየተቀላቀሉ ነው። እንግዲህ ከዚህ በፊት ማህበረሰቡን በድለነዋል፣ አሁን በልማት እንክሳለን በሚል ኮሚትመንት ነው ወደዚህ ወደ ከተማችን እየገቡ ያሉት። ምህረት የገቡ ሰዎችን በኢኮኖሚ ለማቋቋም መንግስት በሚያወጣው የልማት ስራዎች አማካኝነት ተሳታፊ መሆን ይችላል። አሁን ዲዲአር የሚባል ፕሮግራም አለ። ትጥቃቸውን ለመንግስት ካስገቡ በኋላ በዲዲአር ይታቀፋሉ። ከዛ የሲቪል ህይወታቸውን ይቀጥላሉ። ማህበረሰባቸው፣ ልጆቻቸውን ሁሉን ነገር ማሳደግ ይችላሉ ማለት ነው። የአማራ ክልል ወደ ነበረበት ሰላማዊ እንቅስቃሴ እንዲመለስ ሁሉም መስራት እንዳለበትም ተገልጿል። በመጪው የክረምት ወራት አራት ሚሊዮን የሚጠጉ ችግኞችን በ18 ተፋሰሶች ለመትከል የቅድመ ዝግጅት ስራ እየተከናወነ መሆኑን የጎንደር ከተማ አስተዳደር ግብርና መምሪያ አስታወቀም። ከተፋሰሶቹ በተጨማሪ ማህበረሰቡ በጓሮ ትክልትና ፍራፍሬዎች እንዲተክል የግንዛቤ ፈጠራ እየተከናወነ እንደሚገኝም ተገልጿል። ያየፈንቴ ዝርዝር አለው

ችግኞችን መትከልና መንከባከብ የአየር ንብረት ለውጥን ከመጠበቅ ባሻገር የኢኮኖሚ ተጠቃሚነትን በማሳደግ ብሎም የጤና በረከቶችን በማስገኘት ዘርፈ ብዙ ጠቀሜታን ይሰጣል። አያናው ነገሰና ቸኮልንየው በጎንደር ከተማ የአንገረብ አትክልትና ፍራፍሬና የደን ሀብት ችግኝ ማፍያ ጣቢያ አስተባባሪ ናቸው። ለ2017 በጀት ዓመት የአረንጓዴ አሻራ መርሃ ግብር ለደን ሀብት የሚያገለግሉና ኢኮኖሚያዊ ጠቀሜታ ያላቸው የተለያዩ ችግኞችን የማፍላት ስራ እያከናወኑ መሆኑን ነግረውናል። በአጠቃላይ እቅዳችን 5317 ሲሆኑ ማንጎ አለ፣ አቮካዶ አለ፣ ቡና አለ፣ ዘይቶን አለ፣ ፓፓያ፣ ሎሚ፣ ብርቱካን፣ ኒኒን የመሳሰሉትን እናፈላለን። ተጠቃሚ አርሶ አደሮች በየጓሯቸው በየማሳቸው እየወሰዱ ይተክላሉ። በዚህ አመት 856 ሺ ነው እቅዳችን። ያፈላ ነው አሁን ነጄ ሾሆን፣ ኖራ፣ ግራቪሊያ፣ አርዘ ሊባኖስ ስፓት ወዲያ የተራቆቱን ቦታዎችን የሚሸፍኑና ለደንም ለገበሬውም ለማዳበሪያም ያገለግሉ ናቸው። በከተማ አስተዳደሩ በተያዘው በጀት ዓመት በ18 ተፋሰሶች 3.9 ሚሊዮን ችግኝ ለመትከል የቅድመ ዝግጅት ስራ እየተከናወነ መሆኑን የገለጹት የጎንደር ከተማ አስተዳደር ግብርና መምሪያ ኃላፊ አበራ አደባ ከተፋሰሶቹ በተጨማሪ የከተማው ማህበረሰብ በጓሮ አትክልትና ፍራፍሬዎችን እንዲተክል የግንዛቤ ፈጠራ ስራ እየተከናወነ ይገኛልም ብለዋል። በዚህ ዓመት እንሰራለን ብለን ያሰብነው እና ያቀርነው እና በተግባር ላይ ያለው 3.9 ሚሊዮን ችግኝ ነው። ይሄ ፍራፍሬ፣ የደን እና ሌሎችንም የመኖ ችግኞች ያጠቃላል። 18 ተፋሰስ ላይ ነው ትኩረት የምናደርገው። ከተማ ውስጥም ሰው በጓሮ እንዲተክል ጭምርት የግንዛቤ ፈጠራ ስራ ተሰርቷል። ቡና በሁሉም ተፋሰሶች በመባል ደረጃ እያፈላን፣ ምርታማነቱም በደንብ እየታየ ለምርት የበቁ ተፋሰሶችና አካባቢዎች ያሉበት ቡና ከእስራኤል ዝርያ ጭምርታ መጠን አቮካዶ ላይ በትክክል ውጤት እያገኘንበት ነው። በችግኝ ጣቢያው የስራ እድል የተፈጠረላቸው ሰራተኞች በበኩላቸው የስራ እድል ተጠቃሚ መሆናቸውን አንስተው ችግኞችን እየተንከባከቡ እንደሚገኙ ተናግረዋል። እንዳለው አስፋው እባላለሁ። ለችግኝ የምናደርገው እንክብካቤ ከመጀመሪያ ከሰኔ ግንቦት ጀምረን ኮንበስት እንሰበስባለን፣ እንቀብራለን። ከዛ በመቀጠል ክረምቱ ላይ አሸዋ እናወጣለን። ይህም እናዘጋጀው ለእኛ በጣም ጥሩ የስራ እድል ነው ተፈጥሮልናያለን። እኔ ማሪካድኖ እባላለሁ። ዋ በስነስርአት ጠዋት ጠዋት እናጠጣለን። ከዛ በኋላ አረሙ ምናምን ምናምን የሚያበቅሉ ከሆነ በትክክል አረሙ ምናምኑን እንከውናለን፣ እናርማለን። ከቦታችን ላይ ሁነን ቅርብ ቦታ ሁነን በመስራታችን በጣም እናመሰግናለን። ባለፈው ዓመት ከ39 ሚሊዮን በላይ ችግኞች የተተከሉ ሲሆን ከ90 በመቶ በላይ ችግኞች መጽደቃቸውን በአንደኛ ዙር ግምገማ መረጋገጡን ከከተማ አስተዳደሩ ግብርና መምሪያ የተገኘው መረጃ ያመለክታል። በጎንደር ዙሪያ ወረዳ ማክሰኝት ከተማ የቤንዝን እጥረት በስራቸው ላይ ተጽዕኖ እንደፈጠረባቸው የባለሶስት እግር አሽከርካሪዎች ተናገሩም። የጥቁር ገበያውን በመቆጣጠር በከተማ ያሉ ማደያዎች አገልግሎት እንዲሰጡ ለማድረግ እየተሰራ መሆኑንም የጎንደር ዙሪያ ወረዳ ንግድና ገበያ ልማት ጽሕፈት ቤት ገልጿል። ዳንኤል ወርቄ በዝርዝር ተመልክቶታል። በጎንደር ዙሪያ ወረዳ ማክሰኝት ከተማ ስድስት የነዳጅ ማደያዎች ይኑሩ እንጂ አሁን ላይ አንድ ማደያ ብቻ ነው አገልግሎት እየሰጠ የሚገኘው። ይህንንም ተከትሎ በከተማው የሚገኙ ባለሶስት እግር አሽከርካሪዎች ቤንዚን በሚፈለገው ልክ እያገኙ ባለመሆኑ በስራቸውና በተጠቃሚዎች ላይ አሉታዊ ተጽዕኖን እየፈጠረባቸው መሆኑን ይገልጻሉ። በአባይ መልካም በለሉ ያው የቤንዚን ጉዳይ ተዘርዝሮ ያልቅም። ሁሌም ነው የምንማረረ። ሶስት መቶ ብር ነው ሌት ምንገዛ። ሶስት መቶ እየገዛ ነው የምንሰራ። ቁብ የሚባል ነገር እኔ አልጥልም ለራሴ

አሁን ግን በቃ ቁብጥ ለቁምጥ ነበረ ቁብም ቀርቶ ለእናቴ እንኳን ማስተዳደር ከብዶኛል። በከተማዋ ያሉ ማደያዎች ለተጠቃሚዎች ተገቢ አገልግሎት አለመስጠታቸውና የጥቁር ገበያ መበራከት ለዋጋ ጭማሪ ምክንያት መሆኑን አሽከርካሪዎቹ ይገልጻሉ። ሁለት ቀን መጣ ተብሎ ማለት ነው። ሁለት ቀን ወይ አንዲት ቀን ተሰለፉ ይባላል። ስምንት ስምንት ሊትር እዛ ውጭ አይሰጡም፣ አለቀ ነው የሚሉ እዛ ለሊት እየተቀዳ ያው ለብላኮች ይላካል እናንተ እዚህ ነው ስራችሁ። ማደያዎች ስራ ከመጀመርና ካለመጀመርም አለ ማለ ማደያው ቤንዚኑ ነው የት እንደሚጥሉ አይታወቅም። ምንም አንሰራም ብላክ ነው በቃ። በከተማዋ በቂ ማደያዎች እንዲኖሩ ለአልሚ ባለ ሀብቶች ቅድሚያ በመስጠት ሲሰራ መቆየቱን የገለጹት የጎንደር ዙሪያ ወረዳ ንግድና ገቢያ ልማት ጽፈት ቤት ኃላፊ አብታ ሰው መሆን ስድስት ነዳጅ ማደያ ቦታዎች ለአልሚ ባለ ሀብቶች በመስጠት እራሳቸውንና ማህበረሰቡን ተጠቃሚ እንዲያደርጉ ቢሰራም አሁን ላይ አንድ ማደያ ብቻ አገልግሎት እየሰጠ ነው ብለዋል። ስድስቱ የማደያ ቦታዎች በጣም ሳይት የሆኑና ለሕዝቡ ተደራሽ ይሆናሉ ተብሎ የሚታሰቡ ቦታዎች ናቸው። ከነዚህ ውስጥ እንግዲህ በቅርቡ ሶስት ማደያዎች ሲሰሩ ነበር። ከሶስቱ ማደያዎች አንደኛው ነው ፋንክሽናል ሆኖ ውጤታማ ሆኖ እየሰራ ያለው። ማደያዎች ሙሉ በሙሉ ወደ ስራ ያለመግባት ችግር አለባቸው። በተለይ እንፍራዝ አካባቢ ላይ ያለ ማደያ። የፓወር ችግር ነው። የመብራት ፓወር ችግር ነው። የጥቁር ገቢያውን በመቆጣጠር በከተማው ያሉ ማደያዎች አገልግሎት እንዲሰጡ ለማድረግ ምን እየተሰራ ነው ስንል ላነሳንላቸው ጥያቄ ኃላፊዋን በምላሻቸው ከአራት ወር በላይ ማደያዎች ቁመው አገልግሎት ማይሰጡ ከሆነ በመመሪያው መሰረት ይታሸጋሉ፣ ከስራ ሚያቆማሉ የሚል መመሪያውን ግንዛቤ ለመፍጠር አራቱ ማደያዎች በቅርቡ አገልግሎት ይሰጡልናል። ጥቁር ገቢያ ላይ የሚውሉ ነጋዴዎች አሉ። በእነሱ ላይ ጥብቅ ክትትል በማድረግ የቤት ለቤት የጸጥታ መዋቅራት ውርስ አድርገን በተመጣጣኝ ዋጋ ለተሽከርካሪዎች አቅር እንዲሸጥ አድርገን ለወረዳው ልማት ገቢ እንዲሆን ሆኗል። ቤንዚን በህጋዊ ቦታዎች ብቻ እንዲሸጥ የሁሉም ኃላፊነት ያለበት በመሆኑ ሁሉም የድርሻውን ሊወጣ እንደሚገባ ተጠይቋል። በጎንደር ከተማ አዘዞ በሚገኘው ቀበሮ ሜዳ የተፈናቃዮች መጠለያ ካምፕ ውስጥ የሚማሩ ተማሪዎችን በተገቢው መንገድ ለማስተማር የግባት እጥረት መኖሩን መምራን ተናገሩም። ተማሪዎች የትምህርት ዕድል እንዲያገኙ የተሰራ መሆኑን የገለጸው የጎንደር ከተማ አስተዳደር ትምህርት መምሪያ የግባት እጥረትን ለመፍታት ከአጋር አካላት ጋር እየተሰራ መሆኑን ገልጿል። ቃል ኪዳን አይሌ በጎንደር ከተማ አዘዞ በሚገኘው ቀበሮ ሜዳ የተፈናቃዮች መጠለያ ካምፕ ውስጥ ከአንድ ሺ በላይ ተማሪዎች ይገኛሉ። ከነዚህ ተማሪዎች መካከልም ከቅድመ መደበኛ እስከ ሁለተኛ ክፍል ድረስ ላሉ ተማሪዎች በመጠለያ ካምፑ በሚገኘው ሎዛ ሳተላይት ትምህርታቸውን እንዲከታተሉ እየተደረገ ነው። ተማሪዎች በአቅራቢያቸው መማር በመቻላቸው ጥሩ እድል እንደሆነ ነግረውን ለዚህም ያመሰግናሉ። ጥሩ ሆናል እየተማርን ነው። ጥሩ ነው፣ በጣም ነው የሚያስረዱን አንድ ቀን ቀርቶ አያውቁ። መምህራኖችም በጣም ነው የምወዳቸው በጣም ነው የማመሰግናቸው ናቸው መምህር መሆን እፈልጋለሁ ተማሪዎችን ለመርዳት እኔ መምህሮችን አንድ ቀን ከመሬት ስንቀመጥ ስናሳዝናቸው ወንበር ይዘውልን መጡ ዩኒፎርም ያለበስን እነሱ ናቸው አልገባንም ካልነው ሁሌ ነው የሚያስረዱን ነገ መምህር መሆን ተማሪ ለመርዳት መምህርት ታድላ ነጋና መምህርት ስመኝ ሲሳይ እንደገለጹት ተማሪዎች ባሉበት ቦታ የትምህርት እድል እንዲያገኙ ለማስቻል እየተደረገ ያለው ጥረት መልካም ቢሆንም የተሟላ የትምህርት ቁሳቁስ አለመኖሩ ውጤታማ የመማር ማስተማር ሂደት ለመከወን አዳጋች መሆኑን ያስረዳሉ። የተሟላ ወንበር የላቸውም። የልጆች ሱሱ ነገር ግብአታቸው ደግሞ የተሟላ አይደለም። በዛ ላይ ደግሞ ክፍሉ ድንኳን እንደምታዩት ስለሆነ ብዙ ነገር መስራት እየቻለ ተቆልፎ አይሄድም። ቁልፍ የለውም፣ በር የለውም። ለተማሪዎች ደግሞ ደብተር፣ እስክሪብቶ ይሄ ነገር ቢሟላላቸው ምግብ ቢጀመርላቸው ለተማሪዎች ትልቅ አስተዋጽኦ አለው። የተማሪ ግብአቶች የተሟሉ አይደሉም። ክላሱም ለተማሪ ያመቻ አይደለም። በጣም አቧራ ነው መስራት እየፈለግነ ማስተማር የተለያዩ ሚዲያዎች ማዘጋጀት እየፈለግነ የግብአት ችግር አለ። በትምህርት ቤቱ ከ300 በላይ ተማሪዎች መኖራቸውን የገለጹት የቀበሮ ሜዳ ካምፕ ምክትል አስተባባሪ አቶ አበበ ደንደና ለተማሪዎች ምቹ ሁኔታ እንዲፈጠር ጠይቀዋል። እዚህ ግቢ ውስጥ የሚማሩ ወደ 337 ተማሪ እዚያ አሉ። ጠቅላላ የኛ የዚህ የተፈናቃይ ያሉት ተማሪ 1135 ማለት ኬጅ ዋን ኬጅ ቱ እና አንደኛና ሁለተኛ አራት ክላስ አራት ቦታ ነው እያስተማርን ያለን ክፍሉን፣ እንደሚታዩት ነው ክፍል የለም፣ ለመጠለያ የተሰራ ውስጥ ነው እያስተማርያለን ያለን ማለት ነው። የትምህርት እድል እንዳያጡ ተማሪዎች የጎንደር ከተማ አስተዳደር ትምህርት መምሪ ኃላፊ አቶ ስንታየው ነጋሽ እንዳሉት መምሪያው ተማሪዎች የትምህርት እድልን እንዲያገኙ መምህራንን መድቡና የትምህርት ቁሳቁስ በማቅረብ እየሰራ መሆኑን አመላክተው በቂ አለመሆኑን ገልጸዋል። በቀጣይ ክትትልና ድጋፍ እንዲያገኙ እንደሚሰራ አስታውቀዋል። መንግስታዊ ያለሆኑ ድርጅቶችን በማስተባበር ለሕጻናቱ የቁሳቁስ ድጋፍ ከማድረግ አኳያ፣ ተጨማሪ መምህራንን ከመመደብ አኳያ፣ የተጓደሉ የስርዓተ ትምህርት ማቴሪያሎችን ከማሟላት አኳያ ስራዎችን ለመስራት አቅዶ እየሰራ ነው። ያለው የምገባ ፕሮግራም ሀብት የማሰባሰብ ስራ እንሰራለን። ከዚህ የሚገኘውንም ሀብት እንግዲህ እነዚህ ወገኖቻችን ተደራሽ እንዲሆኑም በቀጣይ አልምን እንሰራለን። የትምህርት መስኩ ከትምህርት ባለድርሻ አካላት ባሻገር የሌሎችንም ዜጎች ድጋፍ የሚሻ መሆኑ ተመላክቷል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን።